በኢትዮጵያ የመንገድ መሰረተ ልማት ግንባታ ውስጥ ፈተና የሆነውና አሁንም ቢሆን ሊታለፍ ያልቻለው ችግር የወሰን ማስከበርና የካሳ ክፍያ አተገባበር ጉዳይ እንደሆነ ይነገራል። ይህንን ለዘመናት የቆየውን ችግር ለመቅረፍ የአዋጅ ማሻሻያ ተደርጎ ለልማትና ለማህበራዊ ጉዳይ አገልግሎቶች የሚውሉ ይዞታዎችን ለማስለቀቅ በፌዴራሉ መንግስት ሲከፈል የነበረው ካሳ በክልሎችና በከተማ አስተዳደሮች እንዲከፈል የሚያደርገ የአዋጅ ማሻሻያ በሰኔ 18 2016 ዓ ም መጽደቁ ይታወሳል። ይሁን እንጂ ይህንን መሰሉን ችግር ይቀርፋል ተብሎ የጸደቀው አዋጅ በሁሉም ክልሎች በወጥነት እየተተገበረ እንዳልሆነ የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባል የሆኑት ፍቃዱ ጋውሻሎ የአላባ አንግ አጫዋቶ የመንገድ ፕሮጀክት አፈጻጸም በተገመገመበት ወቅት ገልጸዋል። የትኛውንም በተቆሳሉ መንገዶችን ሄደን ስንገመግም ትልቅ ችግር ተብሎ የሚቀመጠው የወሰን ማስከበር ችግር ነው። ትልቁ ችግራችን ማለት ነው። ያው የካሽ ፍሎም ሌሎች ተያያዥ ችግሮች የሉም ያልኩ አይደለም። ይሄንን ችግር ደግሞ ለመፍታት ተብሎ የካሳ ክፍያ አዋጁም ተሻሽሏል። የካሳ ክፍያ አዋጁ ሲሻሻል ዋና ምንድን ነው ኢንቴንሽኑ ተብሎ ስንጠይቅም ይሄን የወሰን ማስከበር ችግር በዘላቂነት መፍታት አለብን። ግን በሁሉም ክልል ላይ ወጥ አይደለም ሁሉም ክልሎች ላይ ሁሉም ከተማ አስተዳደሮች ጋር ስንድ ይሄ የአዋጁ አተካከ አተካባበር ወጥ አይደለም። በኢትዮጵያ ኢንጂነሪንግ ኮርፖሬሽን የትራንስፖርት ዘርፍ ምክትል ዋና ስራ አስፈጻሚ የሆኑት አበበልኝ መኩሪያ ከጣቢያችን ጋር ባደረጉት ቃለ ምልልስ የአዋጁ ተፈጻሚነት ላይ ችግሮች እንዳሉ ገልጸዋል። የሚከፈሉ የካሳ ክፍያዎች እና የወሰን ማስከበር ስራዎች በክልሎች እየተሰሩ ቢሆንም ወደ ታችኛው መዋቅር ሲወርድ ክልሎች ባላቸው የማስፈጸም አቅም ላይ የሚወሰን በመሆኑ አሁን ላይ ብዥታዎች እንዳሉ አስረድተዋል። አዋጁ ኤግዛክትሊ ችግሮችን አሁን በመፍታት ነገር ላይ ያደገው ምንድነው ድርሻ አይታወቅም። ትራንዚሽን ፔሪየድ ነን። በአንድ ጊዜ ፌዴራል መንግስት በሚያሰራቸው ፕሮጀክቶች ላይ ፌዴራል መንግስት ነበር ካሳ የሚከፍለው። ከዛ ወጥተን ወደ ወረዳ በምንገባበት ሰዓት ብዙ ነገሮች አሉ ባላቸው አቅም፣ ባላቸው አመለካከት የማስፈጸም አቅም ጭምር የሚወሰን ስለሆነ አሁን ላይ ብጅታ ውስጥ ነው ያለን። ለዛም ነው ትኩረት ተሰጥቶት ሁሉም አካላት ሊረባረብበት ይገባል ያለው። እንደ ፊውቸር ግን በጥሩ ሁኔታ ችግሮችን ይፈታል የሚል እምነት ነው ያለን። በርካታ ገንዘብ ወጥቶባቸው እየተገነቡ የሚገኙ ፕሮጀክቶች መጓተት ሊታይባቸው አይገባም የሚል አስተያየት የሰጡት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባል የሆኑት ፍቃዱ ጋብሻሎ አዋጁ በወጥነት እንዲተገበር መመሪያዎችና ደንቦች ወጥቶባቸው የግንዛቤ ማስጨበጫ ስራዎች መሰራት አለባቸው ሲሉ አሳስበዋል። አሁንም ቢሆን በፍጥነት የሚዘጋጁ መመሪያዎች፣ የሚዘጋጁ ደንቦች በአስቸኳይ በፍጥነት ተዘጋጅቶ ታችኛው መዋቅር ላይ መውረድ አለበት። እንደዚሁም የግንዛቤ ስራውም በሁሉም የሀገሪቱ ክፍሎች ላይ ተመሳሳይ አት ሊስት አንድ ማድረግ ባይቻልም ተመሳሳይ በሆነ ደረጃ ላይ ሰው ደርሶ ወደ ስራ መጋባት አለበት። ምክንያቱም ከዚህም ከዛም ተበድሮ የሚመጣ የሀገር ሪሶርስ አሁን አንድ መንገድ በሁለት ዓመት ማለቅ ሲገባው አራት ዓመት አምስት ዓመት የሚፈጅ ከሆነ ያው የሚያስከትለውን ሶሻልም ኢኮኖሚካል የሚያስከትለውን ችግር ያው በደንብ እንገነዝባለን። ዝ ቤት ያለው ሰው ግልጽ ነው። ስለዚህ እሱ በደንብ ተስተካክሎ ሰው ግንዛቤ አገኝቶ እዛ ላይ ያለው ቪጅታ መጥራት አለበት። የአዋጅ ማሻሻያው ከወጣ ከአስር ወራት በላይ የሆነው ሲሆን በተለያዩ ክልሎች ምልከታዎች መደረጋቸውን የቋሚ ኮሚቴው አባል ገልጸዋል። በዚህም የከተማ መስተዳደሮች ፕሮጀክቶችን በባለቤትነት በመያዝ የፕሮጀክት አፈጻጸማቸውን ማሳደግ ያለባቸው መሆኑን አሳስበዋል።